ማልቀስ እየፈለግ ግን ስለ ራስ ወይም ሌሎች ስለ አንተ የሚያስቡትን በመፍራት ዝም ያልክበት ጊዜ አለ። ሴት ልጅ ስታለቅስ ብትሰማህስ? አሁንም እውነተኛ ወንድ እንደሆንክ ታስባለች? በዚህ ቪዲዮ ውስጥ ማልቀስ ለምን እንደሚገባና ስሜቱን መግታት የወንድ ባህሪ አይደለም ብሎ የሚያስብ ደካማ ወንዶች እንደሆኑ የማምነው ለምን እንደሆነ እገልጻለሁ። ወንድሜ ሀሳቤን በግልጽ ለማስረዳት ክሪስ አንድ የግል ታሪክ ልንገር። ክሪስ በሚያስደንቅ ሁኔታ ቆንጆ፣ በራስ መተማመን ያለው፣ አስቂኝ፣ ጥሩ ምላስ ያለው ወንድ ሲሆን ሁል ጊዜ ከሴቶች ጋር ጥሩ ግንኙነት ይፈጥራል። አንድ ቀን ክሪስ አንድሪያ የምትባል ውብ ብራዚላዊት ልጅ አገኘ። ረጅም ቡናማ ጠጉር፣ ቡናማ አይኖች፣ ጠቆር ያለ ቆዳ፣ በጣም ሞቅ ያለ ፈገግታ ያላት ነበረች። ክሪስ እንዳለው እሱና አንድሪያ ወዲያውኑ በጣም ተዋደዱ እና ለሁለት ወራት ያህል ቀጠሮ መያዝ ጀመሩ። በይፋ የወንድና የሴት ጓደኛ አልነበሩም፣ ነገር ግን ክሪስ ከብዙ ዓመታት በኋላ ለመጀመሪያ ጊዜ ለአንዲት ሴት እውነተኛ ስሜት እያዳበረ ነበር። አንድ ቀን ክሪስ ከባርቴንደርነት ስራ ወደ ቤቱ ሲሄድ አንድሪያን ሰላም ብሏት ለማለፍ ወሰነ። እዚያም ሲደርስ እርሷ እንደሌለች አስተዋለ። ይህ በጣም ዘግቶ ስለነበረ እንግዳ ነገር ነበር፣ ብዙም አላሰበበትም። ከዚያም በሚቀጥለው ቀን በቴክስት እንዴት እንደነበረች ጠየቃት፣ ግን ምላሽ አልሰጠችም። በሚቀጥለው ቀን ደግሞ መልእክት ላከላት፣ ግን አሁንም ምላሽ የለም። ለሚቀጥሉት ሶስት እና አራት ተከታታይ ቀናቶች ይህንን አደረገ። ከዚያም በመጨረሻ ክሪስ ከእርሷ ዘንድ መልእክት ተቀበለ። ይህ ቅርታ ባለፉት ጥቂት ቀናት በጣም ተጠምጀ ነበር እና አንተ በመጣህበት ምሽት ከአንድ ጓደኛዬ ጋር ነበርኩ። ክሪስ ለመውጣት ሲጠይቃት እንዲህ ብላ መለሰችለት፣ ይህ ቅርታ ለቀሪው ሳምንትም በጣም ተጠምጀ አለው። ክሪስ ከእርሷ ጋር ቀጠሮ ለመያዝ መሞከሩን ቀጠለ፣ ነገር ግን እንድሪያ ሁል ጊዜ በስተመጨረሻ ደቂቃ ላይ አንድ ነገር ታመካኝና ለምሳሌ ድንገተኛ እራት፣ ድንገተኛ የልደት ግብዣ አይነት ነገር በማለት ቀጠሮ ትሰርዛለች። ለሶስት ሳምንት ያህል በተከታታይ ቀጠሮ ስትሰርዝበት ከቆየች በኋላ በመጨረሻም እርሷን ለማግኘት የሚሞክረውን ሙከራ አቆመ ምክንያቱም ቀጠሮ መያዝና በመጨረሻው ደቂቃ እንደምትሰረዝበት መደረቡ ለእርሱ ስቃይ ነበር። በመጨረሻ መልእክት መላክ አቆመ እና ልክ እንደዛ ሁሉም ነገር አበቃ። ክሪስ ታሪኩን ሲነግረኝ በጣም እንደተሰበሳጨ ማወቅ እችል ነበር። እኒህን መጥፎ ስሜቶች ከውስጡ እንደሚያስወጣ ማልቀስ ወይም የውጤ መምቻ ከረጢት መምታት እንዳለበት ነገርኩት። ነገር ግን እርሱ ግን እኔ ደህና ነኝ እሷን መርሳት ብቻ ነው የሚፈልገው ማሰብ ያስጠላል እያለ ደጋግሞ ነገረኝ። ሁላችንም የሆነ ሰው ወይም በመጥፎ መለየት ምክንያት በጣም የተጎዳ ጓደኛ አይተናል ብዬ አስባለሁ። እስከዚያ ድረስ ጸጥ ያሉና የተለመደውን ራሳቸውን ሳይሆን ቀርተው ለይቶ ለማወቅ የሚያስቸግር ደረጃ ይደርሳሉ። እንዲሁም አንድ ሰው በውስጡ መጥፎ ስሜት እንዳለበት የእሱን አቋም፣ የፊት ገጽታ፣ ፈገግ የማይልበትን ሁኔታ እና የእርሱን የሚመለከትበትን መንገድ ብቻ በመልከት ማወቅ በቂ ነው። እነዚህ ስሜቶች እንደ ሰንሰለት ያቆዩሃል። እንዲሁም መጥፎ መለየት ከደረሰባቸው በኋላ ሙሉ በሙሉ ያላገገሙ ሰዎች ሁላችንም እናውቃለን ብዬ አስባለሁ። አንዳንዶች መጥፎ መለየት ከደረሰባቸው አመታት በኋላም እንኳ ህይወታቸው ሙሉ በሙሉ አዝነው ይኖራሉ። ስለ ስሜቶች አብዛኛው ሰው የማይረዳው ነገር ቢኖር ከሰውነትህ ለማስወጣት አስፈላጊው እርምጃ መወሰድ አለበት የሚለው ነገር ነው። ካላደረክ ግን ሁል ጊዜ በውስጥ ይቆያል። እነዚህ መጥፎ ስሜቶች በብዙ መንገዶች ማስወገድ ይቻላል፣ መጮህ፣ የአካል ብቃት እንቅስቃሴ ማድረግ፣ መሳቅ፣ አልፎ አልፎም ባለቤት ጋር ግንኙነት ማድረግ ይቻላል። ነገር ግን እነዚህን ስሜቶች ለመልቀቅ በጣም ውጤታማው መንገድ አብዛኛው ወንዶች የሚርቁት ነው፣ ይህም ማልቀስ። ይህ የሆነበት ምክንያት ወንዶች ማልቀስ የጠንካራ ወንድነት ምልክት አይደለም ብለው ስለሚያስቡ ነው። የትኛው አማራጭ ነው የጠንካራ ወንድነት ምልክት? ወደ ጓደኛዬ ክሪስ እንመለስ። ከነዚህ ሁለት አማራጮች ውስጥ የበለጠ የወንድነት ምልክት የሚመስለው የትኛው ነው? አማራጭ አንድ ማሰብ በጣም ስለሚያስቸግረው ከሀዘን ስሜቶቹ መሸሽና መደበቅ እና እነሱን መጋፈጥ ስለማይፈልግ፣ ወይም አማራጭ ሁለት ወደ ራሱ መመልከትና የሀዘን ስሜቶችን ፊት ለፊት መጋፈጥ፣ ከእርሱ አይሸሽም፣ አያፍርባቸውም እና ለመቀጠል ከፈለገ እነርሱን መቋቋም እንዳለበት ስለሚረዳ፣ የሚያስለቅሰውም ቢሆን እንኳ በጣም ከባድ ቢሆንም፣ ሊጎዳው ቢችልም እንኳ ከእነርሱ ጋር መጋፈጥ እንዳለበት ያውቃል። ጠንካራ ሰዎች ፍርሃታቸውንና ስሜታቸውን ይጋፈጣሉ፣ ደካማ ሰዎች ከእርሱ ይሸሻሉ። ስሜቶችን መቋቋም አለብን ምክንያቱም ወደፊት መሄድና ደስተኛ መሆን ከፈለግ ያ ብቸኛ አማራጭ ነው። ስለዚህ ይህንን እየተመለከቱ ከሆነ እና በውስጦ የተደበቀ ሀዘን ካለቦ ሊያደርጉት የሚፈልገው ግብዣ ይህ ነው። ወደ ክፍሎ ይሁዱ፣ በሩን ይዝጉ፣ የጆሮ ማዳመጫ አድርጉና በጣም አሳዛኝ ሙዚቃ ያዳምጡ እና ያንን ሲያስጨንቅ የነበረውን አሳዛኝ ነገር በጥልቀትና በጥንቃቄ አስቡ። ይህንን ስታደርግ ያ ስሜት ከፍ ብሎ ሊሰማ ይችላል። እናም እነዚህን እንባዎች ሲመጡ ሊሰማ ይችላል። ነገር ግን በጊዜ ጊዜ አትታገለው፣ አትዝጋው። ስሜቱን ስሜቱንና እንባውን እንድትቀበለው ፈልጋለሁ። ስሜቶችን ተጋፈጥ እና ወደፊት ቀጥል። ይህንን ማየት ለሚገባው ጓደኛ አጋራ። ስለተመለከታችሁኝ አመሰግናለሁ። እናም በሚቀጥለው ቪዲዮ እንገናኝ።